አሉ ይህንን ለመፍታት መንግስት ባለፉት ጥቂት ዓመታት በርካታ ንቅናቄዎችን አድርጓል። አንዱ በተለይ ከጤና አስተዳደር አዋጅ በቅርብ በሕዝብ ተወካዮች ምክር ቤት ጸድቆ፣ ወደ ስራ እንደገባ ይታወቃል። በዚህ ውስጥ ጤና ባለሙያዎችን የተመለከተ ትላልቅ አንቀጾችን እንዲደነግግ ተደርጓል። በተለይ ጤና ሙያተኞቻችን ነፃ የጤና አገልግሎት እንዲያገኙ ተቀምጧል። በሚቀጥለው ዓመት ወደ ስራ ለመግባት እየሰራን የምንገኘው ከዚያም ባሻገር ከህክምና ስህተት ጋር ተያይዞ ከጥቅማጥቅም ጋር ተያይዞ በርካታ ጉዳዮች ጤና ሙያተኛውን በቀጥታ የሚደግፉ የሚጠቅሙ በአዋጁ ውስጥ ተቀምጧል። ወደ ስራ እየተቀየረ ነው ያለው። ከዚህም ውጭ ጤና ሙያተኞቻችን የቅጥር ሁኔታ እየቀነሰ ከዚህ ባለፉት ዓመታት እየቀነሰ እንደመጣ ይታወቃል። ይህን ለመፍታት ተጨማሪ በጀቶችን በማፈላለግ በርካታ ሙያተኞችን ጤና ሚኒስቴር እየቀጠረ ነው ያለው። በክልልም እንደዚሁ መሻሻሎች አሉ። ሌሎችም ክፍተቶችን እና ችግሮችን ለመቅረፍ በሰፊው በሚቀጥሉት ጊዜያት በጤና ሚኒስቴር ውስጥ የተያዘው የጤና ሴክተር ሪፎርም ሰፋፊ ጉዳዮችን ያስቀመጠ እንደሆነ ይታወቃል። በተለያዩ አጋጣሚ ይህንን ለአመራሮቻችን ለጤና ሙያተኞቻችን ለመግለጽ ሙከራ ተደርጓል። ይሁን እንጂ ይሄንን ወደ ጎን በመተው በሶሻል ሚዲያ በሚመራ አደረጃጀት አገልግሎትን በማቋረጥ አድማ በማድረግ ውስን ቦታዎች ላይ አገልግሎት እንዲቋረጥ ተደረገው በፍጹም ተቀባይነት የሌለው ጉዳይ ነው። ቀደም ብሎ ጓደኞችም እንደገለጹት እንግዲህ ጤና ሴክተር ለአንድም ደቂቃ አገልግሎት ሊቋረጥበት የማይገባ ሴክተር ነው። አራት ትላልቅ ጉዳዮችን ከዚህ ጋር ማየት ይቻላል። አንደኛ፣ በዓለም ጤና ድርጅትና የተለያዩ ተቋማት በዓለም አቀፍ ደረጃ የሚወጡ ድንጋጌዎች አሉ። ሰብአዊነትን ተላብሰን መስራት ያለብን ሁሌም መሰራት ያለበት እንደሆነ ያስቀምጣል አንዱ። ሁለተኛው የአገራችንም የተለያዩ ሕጎችም ይህንን አስረግጦ አስቀምጧል። በፍጹም ጤና ሙያተኛ ስራ ማቋረጥ አድማ ማድረግ የለበትም፣ እንደ ወንጀልም ይቆጠራል። ከዚያም ባሻገር ጤና ሙያተኞቻችን የፕሮፌሽናል ኤቲክስ የሚባለው የህክምና ስነ ምግባር በራሱ ይሄንን እንደማይሆን አስቀምጧል። በመጨረሻው ግን የቃለምህላ ወይም ደግሞ እጃቸውን አንስቶ እኔም ጤና ባለሙያ ስለሆንኩኝ እጃችንን አንስተን በየትኛውም ሁኔታ ውስጥ ታካሚዎቻችን እናገለግለን ብለን ቃል ገብተን ወጥተናል። እነዚህን ጉዳዮች ወደ ጎን በመተው የተወሰኑ ውስን ቦታዎች ላይ ዛሬ ጠዋት በተለይ ያየናቸው አሉ። በተለይ ድንገተኛ ክፍል ላይ ታካሚዎችን ጥሎ መውጣት ህጻናትን በ ህክምና ላይ ያሉ ጥሎ መውጣት እንዲሁም ደግሞ ወላድ እናቶችን ጥሎ መውጣት በፍጹም የማይደረግ ይቅርታ የማይደረግም ስህተት ጭምር እንደሆነ አይተናል። ይህንን ቶሎ ከታካሚዎቻችን እና አጠቃላይ ከሆሳሎች ማህበረሰብ ጋር ባደረግነው ውይይት የተመለሱ አሉ። ዛሬ ከሰዓት ትክክል እንዳልሆነ አውቆ የተመለሱ ሙያተኞች አሉ፣ ውስን ግን አሁንም ያልተመለሱ አሉ። በዚህ አጋጣሚ በዚህ አጋጣሚ አሁንም ጤና ሚኒስቴር ወደ ስራ ገበታቸው ያልተመለሱ ጤና ሙያተኞች በአብዛኛው ህክምና ላይ ያሉ ትምህርት ላይ ያሉ ሐኪሞችና ስፔሻላይዝ ለማድረግ እየተማሩ ያሉት ሬዚደንቶች እነሱ ናቸው። በአብዛኛው በዚህ ችግር ውስጥ የገቡት በአስቸኳይ ወደ ገበታ ወደ ስራ ገበታቸው መመለስ አለባቸው። ካልሆነ ግን በመንግስትም ሆነ በግል ጤና ተቋማት ቀጣይ ለመስራትና ጤና ባለሙያ ሆኖ መቀጠልም አስቸጋሪ ሊሆን እንደሚችል በዚሁ ማሳሰብ እፈልጋለሁ። ከውጭ ሆነው ወደ ጤና ተቋም ሰው እንዳይመጣ የሚያደርጉ እንዲሁም ደግሞ ሌሎችም ባለሙያዎች የሚያስፈራሩ አካላት አሉ። እነዚህ በሶሻል ሚዲያና በፖለቲካ አክቲቪስቶች የሚመሩ በተለያዩ ሶሻል ሚዲያ መልእክት በማስፈራራት ሰው ወደ ጤና ተቋም እንዳይሄድ የሚያደርጉ ናቸው። እነዚህ ላይ የማያዳግም እርምጃ መንግስት ይወስዳል። ጤና ተቋማት መታቸው አገልግሎት የሚሰጡበት ነው። ማንኛውም ባለሙያ መጥቶ አገልግሎት መስጠት አለበት። ምን የሚፈራ ነገር የለም። መንግስት በቂ የሆነ ከለላ ያደርጋል። እንግዲህ በተለይ ባለፉት ዛሬ ጠዋትና ትላንት አንዳንድ ወሳሎች ላይ በአዲስ አበባም ያሉት የፌደራል ወሳሎችም ላይ ያየናቸው ናቸው፣ ጥሎ መውጣት አለ። በተለይ ወሳኝ የሚባሉ ክትትል የሚያስፈልጋቸው ክፍሎች የጨቅላ ህጻናት ክፍል፣ ህጻናት ክፍል፣ የድንገተኛ ሕክምና የሚሰጥበት ክፍል፣ ወላድ እናቶች አገልግሎት የሚያገኙበት ቦታ ላይ በርከት ያሉ በአንድ ጊዜ ይወጣሉ። ያም ሆኖ ግን ከሌላ ክፍል ቶሎ ሰውን በመመደብ ችግሮች እንዳይስፋፉ ለማድረግ ጥረት ተደርጓል። የተለየ የተከሰተ ችግር የለም። ጤና ባለሙያዎቻችንና ሲነር ሰራተኞች ገብቶ ስራዎች እንዲቀጥሉ ተደርጓል። ቶሎ እርምጃ ባይወሰድ ችግሮቹ እንዳይመጡ ይታወቃል፣ ግን ለመሸፈን ከፍተኛ ጥረት ተደርጓል። በተለየ መንገድ እስካሁን እየተለየ የለም። ካለም በቀጣይነት ለማህበረሰባችን የምንገልጽ ነው የሚሆነው ማለት ነው። ይሄ ድርጊት እንግዲህ ማህበረሰቡ እንዲቀጣ ማድረግ ስቃይና ሞት እንዲመጣ ማድረግ ስለሆነ ይሄ በቀጥታ ባለሙያዎቻቸው ባለሙያዎቻችን አውቆ ላያደርጉ ትችላሉ። አንዳንዱ ሳያቅ በእንዲህ አይነት ውዥንብር ውስጥ የሚገባ አለ። አንዳንዱ ግን ለጠላት መጠቀሚያ የሚሆንም ጤና ባለሙያ ይጠፋል ብለን እናስብም። ይህ እንግዲህ በቀጣይነት የሚታይ ይሆናል። ይህንን ዝም አላልም። አንደኛ በውይይት መፍታት ነው። በርካቶች በተለያየ መንገድ ጤና ባለሙያዎቻችንን ለማግኘት ጥረት ስለተደረገ ተመልሶ ወደ አገልግሎታቸው የተመለሱ አሉ። በተለይ በእኛ ስር ያሉት በፌዴራል ስር ያሉት ሆስፒታሎቻችን ከሰዓት ባደረግነው አሰሳ አብዛኛው ወደ ጤና ተቋም ተመልሷል። ይቅርታን ጠይቆ እንዲህ አናደርግም፣ ትክክል አይደለንም፣ ተሳስተናል ስሜት ውስጥ ገብተን ነው የሚል ውጭ ባለው ስጋት ነው ያደረግ ነው ብሎ አምነው የገቡ አለው። አሁንም ግን ውሱን ያልገቡ አለሁ። ስለዚህ በቀጣይነት የምንወስደው ህጋዊና አስተዳደራዊ እርምጃ አንደኛ በአስቸኳይ መምጣት አለባቸው። ካልመጡ ግን ያው የፕሮፌሽናል ላይሰንስ አለ ላይሰንሳቸውን ይዞ መቀጠል እንደሚከብድ በዚሁ መናገር ፈልጋለው፣ የሙያ ፍቃድ ማለት ነው። ከዚያም ባሻገርም ትምህርት ላይ ያሉ አለው። ስለዚህ በሬዚደንትም ሊሆኑ ይችላል፣ የሜዲካል ኢንተርኖችም ሊሆኑ ይችላል። በትምህርት ገበታቸው ለመቀጠልም ከባድ ነው የሚሆነው ማለት ነው ትምህርት ማቋረጥም ሊመጣ ስለሚችል በእርግጠኝነት ጤና ሙያተኞቻችን ይህንን ጥሪ ተቀብሎ እንደሚመጡ እርግጠኛ ነን። ካልመጡ ግን እነዚህ ህጋዊና ሳድራዊ እርምጃዎች ጤና ባለሙያ ሆነው መቀጠል እስከማይችሉ ድረስ መንግስት እንደሚወስድ በዚሁ ማሳሰብና መናገር ሁለቱ ጉዳዮችን በዚህ ላይ ማንሳት ፈልጋለሁ። አንደኛው በአጠቃላይ የጤና አገልግሎትን ሪፎርም በማድረግ ጥራት ያለውና ፍትሓዊነቱን የጠበቀ አገልግሎት በሁሉም ደረጃ እንዲኖር መንግስት ትላልቅ ውሳኔዎችን እየወሰነ ነው የሚገኘው። በተለይ አሁን የውጭ እርዳታን በቀነሰበት ሰዓት መንግስት የበለጠ ፋይናንስ ከሀገር ውስጥ በማምጣት በመስራት ሴክተሩን መደገፍ ላይ ትላልቅ ስራዎች የሰሩን ያሉት ያም ብቻም ሳይሆን ማህበረሰቡን በማነቃነቅ የጤና ስራ እየበለጠ እየጠናከረ እንዲሄድ መንግስትም ደግሞ በየደረጃው ለሴክተሩ የሚሰጠውን ድጋፍ ለማጠናከር ሪፎርምም ደግሞ በጤና ሴክተር ላይ የጀመርነው ሪፎርም አለ የበለጠ ማህበረሰባችንን ተጠቃሚ እንዲያደርግ ከግብአት ጋር ተያይዙ የሚነሱ የተለያዩ ችግሮች የሚቀረፉበትን መንገድ በጠቃላይ ጤና ግልጋሎት ጥራት እንዲኖረው ለማድረግ ሰፋፊ ጥረቶች ተጀምሯል። በሚቀጥሉት ዓመታት እነዚህ ፍሬ እያፈሩ እንደሚሄዱ በዚሁ ማንሳት ፈልጋለሁ። ሁለተኛው ደግሞ ከጤና ባለሙያዎቻችን ጋር ተነስቶ አሁንም የምንወያይበት ጉዳይ ትክክል ነው። ጥያቄው ጤና ወገኖቻችን የሚያነሱት ጥያቄ ልመለስ የሚገቡ እየተመለሱ ያሉ በቀጣይነት የሚመለሱ ናቸው። እያደገች ያለች አገር ናት። ስለዚህ የመንግስትን አቅም እንዲሁም ደግሞ የሀገርን የመክፈል አቅም መሰረት ያደረገ የተለያዩ ጥቅማ ጥቅሞችና ከደሞዝ ጋር የሚያያዙ መንግስት እያደረገ ያሉ ጉዳዮች አሉ። ለምሳሌ አሁን በቅርብ ዝቅተኛ ደሞዝ ስለሚከፈላቸው መንግስት ያደረገው ማሻሻያ አለ። በቀጣይነትም ተመሳሳይ ነገሮች በመንግስት በኩል እንደሚታዩ በዚሁ መናገር እፈልጋለሁ። ከሁሉም በላይ ግን ጤና ባለሙያዎቻችን በመረጋጋት ሰከን በማለት በመደማመጥ ሁሉም ደግሞ በተለያየ መንገድ በመንቀሳቀስ ሳይሆን በማህበራቸውን በመንቀሳቀስ ከጤና ሚኒስቴር ጋር ከሚመለከታቸው በክልልም በወረዳም ካሉት የመንግስት አካላት ጋር በመነጋገር በየደረጃው የሚፈቱ ጥያቄዎች አሉ። በእቅር ተይዞ እየተሰሩ ነው ያሉት። ስለዚህ ይሄ ከውጭ የሚያደራጀው ቡድን ጥያቄዎችም እንዲመለሱ ሳይሆን እንዳይመለሱና መንግስት ከህዝቡ ጋር እንዲጋጭ የሚፈልጉ አካላት ስለሆኑ ትክክለኛ ያልሆነ መስመር ሳንከተል በማህበራዊ ሚዲያ ጫና ውስጥ አገልግሎት ሳናቋርጥ በትክክለኛው አግባብ በሆነ መንገድ አገልግሎት እየሰጠን ጥያቄዎቻችን እንድንጠይቅ መልሶቻችሁንም ደግሞ እያገኛችሁን በቀጣይነትም እያገኛችሁ እንደምትሄዱ ከወዲሁ መግለጽ እፈልጋለሁ። Who recommendations on healthcare

የጤና ባለሙያ ማለት ልክ እንደ ወታደር ነው። ወታደር ግንባር ላይ በነበረበት ወቅት ከጠላት ጋር እየተፋለመ ባለበት ሰዓት ላይ ደመወዝ አነሰኝ፣ ጥቅማጥቅም አነሰኝ በሚል ሰበብ ከግንባር ሊያፈገፍግ አይችልም። ከግንባር በሚያፈገፍግባት ቅጽበት ጠላት በድንገት መጥቶ ሀገርን ሊያዋርድ ይችላል፣ ሀገርን ሊወር ይችላል፣ ድንበርንም ሊያፈርስ ይችላልና የጤና ባለሙያም ልክ እንደዛው ነው። እናቶች በምታይዘው እየተጨነቁ ባለበት ሰዓት በድንገተኛ ክፍል ደም የሚፈሳቸው የሐኪሞችን የማዳን እጆች የሚጠባበቁ ከአሁን አሁን ነፍስ ውጭ ነፍስ ግቢ በሚባልበት ሰዓት ላይ በእንደዚህ አይነት የጦርነት ቦታ በሚመስል የሆስፒታል አካባቢ ላይ ስራ ማቆም ፈጽሞ ዓለም አቀፍ የጤና ህጎችን ሁሉ የሚፃረር ነው ይላልም። አንድ የአውሮፕላን አብራሪ ከአሜሪካ ወደ ኢትዮጵያ እየተጓዘ ባለበት ሰዓት ህንድ ውቅያኖስ ላይ ሲደርስ ደማወዝ አንሶኛልና ይህን አውሮፕላን ትቼው ልወርድ ነው ትቻችሁ ልሄድ ነው ቢል የሚፈጠረውን ሰብአዊነት አስቡት። ልክ የጤና ባለሙያዎችም ሰሞኑን እያደረጉት ያለው ተግባር ከዛ የማይተናነስ ነው ሲል ነው መግለጫውን ያወጣው። የጤና ባለሙያ እንደ ማንኛውም ሰራተኛ ኢንተርናሽናል ሌበር ኦርጋናይዜሽን እንዳወጣው ማንኛውም ሰራተኛ ደማወዝ ሲያንሰው ቅሬታውን በአግባቡ ሊያቀርብ ይችላልም። የጤና ባለሙያ ግን ከዚህ ይለያል ነው የሚለው። የስራ ማቆም አድማ ወይም ጆፕ ስቶፕ ስትሪክ የጤና ባለሙያዎች ማድረግ አይችሉም ይላል። ኢንተርናሽናል ሌበር ኦርጋናይዜሽን ባስቀመጠው ሕግ መሰረት ማንኛውም ሰራተኛ ደማወዝ ወይም ጥቅማ ጥቅሙ ካነሰው የስራ ማቆም አድማ ሊመታ ይችላል። ይህ ግን የተወሰኑ ቦታዎችን ለምሳሌ እንደ ሆስፒታል ያሉ ተቋማትን አያካትትም፣ ወይም ስትሪክት ነው ከዛ አካባቢ ይላል። የጤና ባለሙያዎች ገና ወደ ሕክምና ትምህርትና ወደ ሕክምና ፊልድ ሲገቡ ሕብረተሰቡን ለማገልገልና በነሱ እጅ ሕይወት እንዳለች አውቀው ተረድተው ኃላፊነትም ጭምር እንዳለባቸው ተመርቀው ወደ ስራ ቅጥር ፈጽመው ገብተዋል። በደመወዝ ሰበብ በድንገት ስራ ማቆም ማለት ታካሚዎች እንዲሞቱ ከመፍረድ ውጭ ሌላ ምንም የለውም። ይህ ደግሞ ወንጀል ነው ይላል የዓለም አቀፍ ጤና ድርጅት። ታካሚዎች ደም እየፈሰሳቸው እናቶች በምታይዘው እነሱን ትተው ከስራ መቅረት አይደለም፣ ከስራ መቅረት ይቅርና መንገድ ላይ አንድ የጤና ባለሙያ ደም የሚፈሰው ሰው እያየ ዝም ብሎ ማለፍ በህግ ያስቀጣል። የጤና ባለሙያ እስከሆነ ድረስ ኢትዮጵያ ውስጥ ስለማይተገበርና ብዙዎቹም የጤና ባለሙያ መሆናቸው ስለማይታወቅ እንጂ መንገድ ላይ ደም እየፈሰሰው ወድቆ አንድ ሰው ቢያይ የጤና ባለሙያ አልፎ መሄድ የለበትም ቢከፈለውም ባይከፈለውም ይላል። ይህ የሙያው የተለየ ስነ ምግባርና የሙያው የተለየ ባህሪ ነው። ታዲያ የጤና ባለሙያዎች ጥቅማጥቅም ጥያቄ ሲኖራቸው ወይም የኑሮ ሁኔታቸው ሳይስተካከልላቸው ሲቀር ጥያቄያቸውን እንዴት ያስፈጽሙ ለሚለው ደብሊዎች ባስቀመጠው መመሪያ መሰረት በሙያ ማህበራት በኩል በተቋማት በኩል በህግ አግባብና እንዲሁም የተለያዩ አደረጃጀቶችን በመጠቀም ጥያቄያቸውን ማስፈጸም ይችላሉ ይላል። የኢትዮጵያ መንግስትም ያለው ይሄንኑ ነው። ጥያቄያችሁን በሰላማዊ መንገድ እንፈታለን፣ በሙያ ማህበራት በኩል በተደራጀ መልኩ ጠይቁ እንጂ በጅምላ ስራ መዝጋት ማለት ከፍተኛ የሆነ ወንጀል ነው ነው ያለው። ሆኖም ግን የኢትዮጵያ መንግስት በአሁኑ ሰዓት ያደረገው ሁላችሁም አጥፍታችኋል ብታጠፉም ግን መንግስት ቻይ ነው ይቅርታ እየጠየቃችሁ ወደ ስራችሁ ተመለሱ የሚል እጅግ ልዩ የሆነና ምርጥ እድል ሰጥቷል። ይህም ብቻ አይደለም። ለጤና ባለሙያዎች ከዚህ በፊት ያልነበረ ሁሉም የጤና ባለሙያ የጤና መድን ወይም ህልዝ ኢንሹራንስ ተጠቃሚ እንዲሆን ያ ማለት እሱንና ቤተሰቦቹን በነፃ ያሳክማል ማለት ነው። ይህ እድል አሁን የተፈቀደ ነው። እንዲሁም ከተለያዩ የክልል አመራሮች ጋር በመመካከርና ሂደቱን ቀስ በቀስ በማየት ቤት የሌላቸው የጤና ባለሙያዎች ቤት የሚያገኙበት አሰራርም እንዲሁ ተጀምሮላቸዋል ለውድ ሐኪሞቻችንና የጤና ባለሙያዎቻችን ማለት ነው። ይሄ ብቻ አይደለም፣ የኦቨርታይም ወይም ዲዩቲ የሚባለው የአዳር የሚሰሩት ማለት ነው ከቀን ስራቸው ውጭ ለሊት ለሚሰሩት ስራ ደግሞ ተጨማሪ ሌላ ደመወዝ ወይም ሌላ ክፍያ ነው የሚከፈለው ማለት ነው። ይሄንም እንደ አድቫንቴጅ ማየት ጥሩ ነው። ለምሳሌ ኢትዮጵያ ውስጥ 12000 ብር የሚያገኝ ዶክተር ግሮሱ ማለት ነው ደመወዙ ግብር ሲቆረጥበት ምናልባት 8000 የሚደርሰው ከሆነ ለሊት በሚሰራው ስራ ደግሞ 10000 ቢያገኝ አጠቃላይ 18000 ሊያገኝ ይችላል ማለት ነው። ይሄ በቂ ነው ማለት አይደለም። አይደለም ለዶክተሮች ለሌላው ባለሙያም በቂ እንዳልሆነ ይታወቃል። የሀገሪቱን ነባራዊ ሁኔታ መገንዘብም ደግሞ ያስፈልጋል። እድገት ላይ ለውጥ ላይ ያለችን ሀገር መረዳትና መገንዘብ ያስፈልጋል። ስራ ሲሰራ አይደለም ትልቁን ውዱን እንቁንና ክብሩን የህክምና ሙያ ይቅርና ማንኛውም ስራ ሲሰራ በገንዘብ ከሚገኘው እርካታ ይልቅ ስራውን በመስራት የሚገኘው እርካታ ትልቅ ነው። አንድ ታካሚ እየተሰቃየ ለተቀንቀኑ ጨልሞበት ጭንቅ ውስጥ ሆኖ የእናንተ እጆች ሲፈውሱት ምን ያህል ታላቅ በረከት እንደሆነ አስቡት። ይህ ታላቅ ክብር የያዘ የጤና ባለሙያ በደመወዝ አነሰኝ ሰበብ ከስራ ሊቀር አይችልም ነው የተባለው። እንግዲህ ይሁን እንጂ የጤና ባለሙያዎች በዚች በእንደዚህ አይነት ነገር እያሳበቡ ጥያቄያቸው ይዳፈን ይቅር ማለት ግን አይደለም ስራቸውን እየሰሩ በአግባቡ ይጠይቁ የሚል ነው። መንግስትም ለጉዳዩ ትኩረት ሰጥቶ ከሚኒስትሩ እስከ ሚኒስትር ዴኤታዎቹ ድረስ ኦፊሰሮቹ ሁሉ ሳይቀር በየሆስፒታሎቹ እየተዘዋወሩ የጤና ባለሙያዎችን በአዲስ አበባ በተለያዩ ሆስፒታሎች እየሰሩ ይገኛሉ። እያነጋገሩም ችግሩ እንዲፈታ እየተደረገ ይገኛል። የጤና ባለሙያዎችን ጥያቄ ጠልፈው ለፖለቲካ አላማ ያዋሉ ግለሰቦችን በሚዲያ እያዳመጥን ነው፣ እየሰማን ነው ብሏል። መንግስትም እንግዲህ የጤና ባለሙያዎችን ጥያቄ ከፖለቲካ ጋር ወስዶ በማላተም በስሙ አንድ ክሊኒክ ያልገዛ ሚዲያ ላይ አስተባብሮ አንድ መርፌ እንኳን ለማህበረሰቡ ያልሰጠ ግለሰብ የሐኪሞች ጥያቄ የተነካ ብሎ በአደባባይ መንግስት ጋር ህብረተሰቡን ለማታለምና መንግስትንና የጤና ባለሙያዎችን ለማጋጨት የሚሄዱበትን ርቀት ተመልክተናል። እነዚህ ሰዎች ሚዲያ ላይ ቁጭ ብለው 24 ሰዓት ይነቁራሉ፣ ይዘልፋሉ፣ ይቃወማሉ። በስማቸው አንዲት ክሊኒክ አንድ አንድ ቦታ እንኳን ያልሰሩ ሰዎች ናቸው። ለተራቡ ህፃናት አንዲት ቦታ እንኳንም የህክምና አገልግሎት የማያደርሱ ሰዎች ናቸው። አንዲት ብልቃጥ መድኃኒት ያልገዙ ናቸው። ሚዲያ ላይ ያላቸውን ተጽዕኖ ፈጣሪነት የሚጠቀሙት ለተቃውሞና ለጥፋት ብቻ ነው። በሚዲያ የምንሰማቸው ተቃዋሚዎች አንዲት ብልቃት ክትባት ለሆነ አካባቢ አሰባስበው ሲገዙ አልተመለከትንም። የለም፣ አያደርጉትም። አላማቸውም እሱ አይደለም። መንግስት ሃያ አራት ሰዓት መቶ ሃምሳ ሚሊዮን ህዝብን ለማገልገል ደፋ ቀና ያለ ባለበት ሰዓት ጎደሎዎች ሊከሰቱ ይችላሉ አልፎ አልፎ፣ ይህ ደግሞ ያለ ነው። አደለም። 120 ሚሊዮን እያስተዳደር ከቀርና በእያንዳንዱ ቤት ብታንኳኳ ቤተሰብህን ለማስተዳደር ያለብህን ክፍተት ሁልህን ታውቀዋል። ስለዚህ እያንዳንዷን ነገር መንግስት ላይ ጣትን መቀሰር ሳይሆን፣ መንግስትን በአግባቡ ጉዳዩን እንዲመለከተው፣ መንግስትን ቸላ እንዳይል የኑሮ ውድነቱን አይቶ የጤና ባለሙያዎችን ብቻ ሳይሆን ሁሉም የመንግስት ሰራተኛ ችግር ስላለ ከኑሮ ውድነቱ ጋር ደመወዙ ስለማይጣጣም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም ከዚህ በፊት እንደተናገሩት በዚህ የኢኮኖሚ ማሻሻያ የማክሮ ኢኮኖሚ ሪፎርም ላይ አንዳንድ ችግሮች ሊኖሩ ይችላሉ፣ በዝቅተኛ ኑሮ ደረጃ ያሉ ሰዎች ሊጎዱ ይችላሉ እና ይሄን በትኩረት ሰተን እየሰራንበት ነው ልንሰራበትም ይገባል ሲሉ ተደምጠዋል። በዚህ መሰረት መንግስትም ሁኔታውን ተረድቷል፣ ያስተካክላል። ሂደቶች ያሉት ሁሉም ነገር በሂደት ሲሆን ጥሩ ነው። በግርግር በማስ በወያ ወዬ ነገሮች አይፈቱም ለማለት ያክል ነው። አሁንም ግን ዕንቁ ሐኪሞቻችን፣ ነርሶቻችን፣ ጤና መኮንኖቻችን፣ ላብራቶሪ ባለሙያዎቻችን፣ ፋርማሲዎቻችን፣ ሁላችሁንም ህዝቡም ይወዳችኋል፣ መንግስትም ይወዳችኋል። እናመሰግናለን።